ሰላም ጥና ይስልኝ ክቡራትና ክቡራን የሴት ልጅ ህመም የሚያሳምመው ማንኛውም ሰብአዊ ፍጡር ይህንን ቪዲዮ ላይክ፣ ሼር፣ ዲዩት እና ሪፖስት በማድረግ እንድትተባበሩ በትዕትና እንጠይቃችኋለን። ከጀርባ እስክሪኑ ላይ የምትመለከቷት እህታችን የምትኖረው በሳኡዲ አረቢያ ጅዳ ከተማ ውስጥ ሲሆን ከሁለት ዓመት በፊት ኢጃዛ ቤት የምትኖርበት አንድ የራሷ ኢትዮጵያዊ ዜጋ የመኖሪያ ፍቃድ ወይም ኢቃማ አሰራልሻለሁ ብሎ አስር ሺህ የሳውዲ ሪያልና ፓስፖርቷን እንዲሁም ኤክስፓየርድ ያደረገው የመጀመሪያ የመኖሪያ ፍቃዷን ተቀብሎ ለሁለት ዓመታት ሙሉ እያሰቃያት ይገኛል። ማለት ነው እንግዲህ የዚህ ግለሰብ ሙሉ ስምና የት ቦታ እንደሚኖር እህታችን በቪዲዮ ታብራራዋለች። ነገር ግን ይች እህታችን አሁን ላይ አንደኛ የኩላሊት ታማሚ ይሆናለች፣ ሁለተኛ ደግሞ ሽንቷን መቆጣጠር የማትችልበት እጅግ በጣም ከባድ የሆነ የህመም ደረጃ ላይ ነው የምትገኘው። ይህ ብቻ አይደለም፣ አረብ ቤት ሽንት ቤት ጠርጋል የአረብ ልጆች አሳድጋ ፍዳዋን በልታ ላበቷን አንጠፍጥፋ የሰራችውን ገንዘብ እንዲመልስላት በተደጋጋሚ ብትጠይቅም ሊመልስላት አልቻለም። ከዛም አልፎ ጅዳ ኤምባሲ ላይ ክስ መስርታ ስምንት ጊዜ ተመላልሳለች። ነገር ግን ምንም አይነት መፍትሄ ሊሰጣት አልቻለም። እችህታችን እጅግ በጣም አስጊ ደረጃ ላይ ትገኛለች። መላው ኢትዮጵያውያን የቻላችሁትን አግዙኝ፣ የቻላችሁትን እርዱኝ። ቢያንስ የወሰደው አስር ሺህ ሪያል እንዲሁም ፓስፖርቴና የመኖሪያ ፈቃዴ መልሶልኝ በስነ ስርዓት መኖሪያ ፍቃዴ አሳድሼ ሕክምና ማግኘት እንኳን እንዳልችል አድርጎኛል። እባካችሁ ኢትዮጵያውያን በሙሉ ድምፅ ሁኑኝ በማለት እየተማጸነች ትገኛለች። ከዚህ በተጨማሪ ከራስዋ አንደበት ያለውን ዝርዝር መረጃ አብረን እንከታተላለን። እስከዛው ግን ቪዲዮውን ላይክ፣ ሼር እያደረጋችሁ አብረን እንከታተለው እዚህ

ውድ ኢትዮጵያውያን እህት ወንድሞች የዚች እህታችን ንግግር እንደሰማችሁት ነው። ዛሬ እህቶቻችን አረብ ቤት ፍዳቸውን በልተው ያጠራቀሙትን ገንዘብ የሚዘርፉ ወንበዴ ሰዎችን ዝም ብለን በንዝህላልነት የምናልፋቸው ከሆነ ሌሎች ተጨማሪ እህቶቻችንም በእነዚህ ሰዎች አለመበደላቸው ምንም አይነት ዋስትና ሊኖረን አይችልም። ስለዚህ ማንኛውም ኢትዮጵያዊ ዜጋ ሴት እህት አለችኝ፣ እናት አለችኝ፣ የሴት ልጅ ሕመም ያሳምመኛል ብሎ የሚያስብ የሰው ልጅ ፍጡር በሙሉ ይችን እህታችን ድምፅ እንድትሆኗት በትህትና ጠይቃችኋለሁ። እንዲሁም ይችን እህታችን የህክምና አገልግሎት እንድታገኝ የአቅማችሁን ማገዝ ለምትፈልጉ እህት ወንድሞቼ ከጀርባ የስክሪኑ ላይ የምትመለከቱት የባንክ አካውንትና ስልክ ቁጥር የእሷ ነው። ከዚም በተጨማሪ የዋትሳፕ ግሩፕም ከፍተዋል። በዚያ የዋትሳፕ ግሩፕ መቀላቀል ትችላላችሁ። አመሰግናለሁ። ሻውር ገብቼ ስወጣ ሁልጊዜ አይኔ እንደዚ ነው የሚሆነው። ሁለቱም ነው የሚሆነው እንደዚ። ግን አሁን አምስት ደቂቃ ስለሆነ ለቆት ነው እንጂ ዙሪያውን ቀይ ነበርና የእናንተ ብቻ ነው ወይስ የእኔ የምነው? አጋነንት አብሮኝ እየታጠበ ነው። ምንም አልገባኝም እና ሁሌ ጊዜ ሻውር ሶስት ያን እንደዚህ የሚሆነው ይታያል። እና እስኪ አሁን የመጣሁበት አጀንዳ ምንድን ነው? የማስቲካ አበላል የየትኛው አድናቂ ናቸው? እስኪ አሁን አንድ አይነት የማስቲካ አበላል አለ። አንዱ ይሄ ነው፣ አንዱ ደግሞ ይሄ ነው። ሌላኛው ደግሞ እሺ እህም፣ አለ ሶስተኛው። አራተኛው ደግሞ ይሄ ነው። አምስተኛው ደግሞ ስድስተኛው ደግሞ ይሄ አለ። እና የኔ ደግሞ ኦሪጂናል ነበር። ሰባተኛው ነው ይሄ ነው። እና የትኛው አድናቂ ናችሁ? የአንደኛው፣ የሁለተኛው፣ የሶስተኛው፣ የአራተኛው፣ የአምስተኛው

ሁለት ፎሎር ይዘው ደስ የሚልኩብኝ ነገር እኮ ነው። የሚገርማቸው ሁለት ፎሎር ይዘው። ሰላም ሁሴን እንዴት ነው? ግስትኡ እስካሁን አልተስተካከለም። ግስት እንኳ ሰው ልክ እንዲ ያለጫው ተረቶ ይገለኛል። አይፎን ስሪ ማክስ ገዛለሁ ብኝ ነበር ምንም ምንም አላስገዛኝ። ያ በዛ እንዲህ ይላል በዛ አንዱ አንጭ ይላል በዛ አንዱ ጌም ላኪልኝ ይላል። እኔ እሰራለሁ በወር በወር ለሰው አንበሳ ማውረድ ብቻ ነው ትርፍ። ስልኬ እንኳን ይሄ የሶስት መቶ ብር ስልክ ነው የያዝኩት በእጅ ምንም ነው ያልተሳካ ሊሆነ

ከዚህ በኋላ ቲክቶክ ላይ የምንም ነገር ላናወራ ላናወጣ ላንታየ ብራን ዋትስአፕ ግን ኤኒ ታይም ከፈለግኳት ከፈለገችን አለውልሽ አለውልሽ ተባብለናል። አይ ድሮ ለማን ያሳያል? አዎ እንጥሩ እንዳልሆነ አየነው፣ እና በቃ በውስጥ እንፈለግም። የቲክቶክ ፍቅር ምን ያደረግብናል? በውስጥ ይሻለናል። እናቱ ጤናት፣ ሳዝን መታታት፣ ማናኛለች ደስታ ሲሆን እንኳን ደስታለች ትለኛለች። ቲክቶክ ላይ አብረ ማለት አንፈልገውም ስለሆነ ምን ይቻል፣ ምን ይሻል፣ በቃ ይሁና። ማስታወቂያቸው አይ አይፈልጉም፣ አይፈልጉም፣ ሁለቱም አይፈልጉም። የተተፋ ነገር አይላስም።